እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950345556 ላይ ይደውሉ። DMC ሪል ስቴት ደስታው እዚህ ይጀምራል። ይህ አዋዜ ልዩ ሰበር ነው። የበርካታ የአዋዜ አድማጮች ጥያቄ ኢራን ለአቶሚክ ቦምብ መስሪያነት የተቃረበ የ400 ኪሎ ግራም የበለጸገ ዩራንየሟን የት አደረሰችው ወይስ እስራኤል ኢስፋሃንና ናታንዝን ስትደበድብ ወይም አሜሪካ ቅዳሜ ሌሊት ፎርዶን ስትደበድብ አብሮ ወደሞይ እምጥ ግባ ስምጥ የጠፋው የበለጸገው ዩራኒየም ጉዳይ ምንድን ነው? ንገረን። ይህ የአዋዜ አድማጮች ጥያቄ ነው። ዳንኤል ያንተ ጥያቄም አይደለም እንዲሄ? አዎ አለም፣ የኔም ጥያቄ ነው። እንግዲህ ኢራን ካበለጸገችው 60 በመቶ ዩራኒየም ውስጥ አራት መቶ ኪሎ ግራም ዩራኒየም ምን ውስጥ ገባ አለም? አዎ ለአድማጮቻችን ግንዛቤ ያክል አንዲት ነገር ላስቀምጥ። ዩራኒየም በተለያየ ደረጃ ይበለጽጋል ወይም ይጠመቃል ልትለው ትችላለህ። ለሰላማዊ አገልግሎት ሲሆን በጣም እኔ አላቅም፣ ቴክኒካል ነው። ከ3 ነው፣ በዛ ደረጃ ነው የሚበለጽጋው። ይሄ ማለት አላቅም፣ አሁን በጠመቃ ሂደት ውስጥ እንደው ለኛ እንዲገባን ያክል ብርዝ አለ አደለ ዋናው ጠጅ ደግሞ አለ እንደ ቤልጅቅ ጥይት ራስ የሚመታ ስለዚህ ብርዝ መጥመቅና ይሄ ራስ የሚመታውን መጥመቅ አንድ አይደለም ኮማሪቶችን ይለያያሉ ጠጅ አትወድም እንዴ እንዴ በጣም ነው የምወደው በቃ እንደሱ ነው እና ጠጅስ እንትና ነው ብለው አንዳንድ ሰዎች የሚሄዱበት ምክንያት በሱ ነው። ልክ እንደዚያ ሁሉ ይሄ ዩራኒየም ይጠመቃል አገልግሎታል። ለጦር መሳሪያ ለአቶሚክ ቦምብ የምትፈልገው ዳግማ ርቄ ልትሎ ትችላለህ። እሱ የሚጠመቀው ዘጠና በመቶ ደረጃ ድረስ ነው። ዘጠና በመቶ ተጠመቀ ማለት የቦምቡን ማቀፊያውን ምናምን የመስራት ጉዳይ ነው። ከዛ በኋላ ቦምቡን ቦምብ ለም ቦምቡን መስራት ነው እንጂ አቶሚክ ወንትሩን አግኝታል ማለት ነው። ዩራኒየሙን አግኝታል ስለዚህ ኢራን 60 በመቶ ያበለጸገችው ዩራኒየም አራት መቶ ኪሎ ግራም አላት ማለት ነው። እቺ አራት መቶ ኪሎ ግራም ዘጠኝ አቶሚክ ቦምብ መስራት ትችላለች። ስለዚህ ፎርዶ፣ እነዚህ ኢስፋሃን፣ ናታንዝ እንዶም አራክ ፕላስ ደግሞ ይሄ መዋሽር ነው ሳምቲንግ ባህር ዳርቻ ላይ ያለ የራሽያ ሳይንቲስቶች አሁን ድረስ የሚሰሩበት እሱም መታለች፣ እስራኤል እነዚህ ሁሉ ተነርተዋል። ምናልባት ኢራን የማበልፀጊያ ተቋም ምንም አልቀራት ይሆናል። አሁን ትልቁ ጥያቄ እነዛ ከ60 ፐርሰንት የተጠመቀውን ወደ 90 ፐርሰንት ለመለወጥ የአንድ ሳምንት ጊዜ ነው ነው የሚሉ አድካሚ አይደለም። አየ ወደዛ እንትን ጨመርከው ማለት ወደ ዘጠና በመቶ አደረስከው ማለት በቃ፣ አሁን የአቶሚክ ቦምብ መስሪያ ያለ ማለት ነው። ቦምቡን መስራት ትችላለህ። ሌላው ብረት የመገጣጠም ራሱ ቦምቡን የሚፈነጣጠረውን የሚሰባ አቃፊን መስራት ማለት ነው አረሩን። እና በእርግጥ እሱም ቦምቡን ለመስራት ሁለትና ሶስት ሳምንት ይበቃታል። ነገር ግን እሱን ደግሞ ሚሳይል ላይ ለመጫን አረር አድርጎ ሚሳይል ለመጫን ወሮች ይፈጁባታል። እስከ አንድ ዓመት ሊደርስ የሚችል የሚል አለ። ስለዚህ አሁን ትልቁ ጥያቄ የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕን በደረድራቸው ከኢራኖች ጋር ሲደራደር የነበሩት ምንድን ነው? ተቋማችሁን በፈቃደኛነት አፍርሱ ወይም ደግሞ በአጠቃላይ በኢራን ምድር ዩራኒየም አይበለጽግም። እስከዛሬ ደግሞ ያበለጸጋችሁት የስድሳ ያበለጸጋችሁትን አስረክቡ ነው አደልዳኒ ኢራን ደግሞ ያለችው የማበለጸግ መብትንም አሳልፍ ያልሰጠም፣ እስካሁን ያበለጸግኩትም ከእጅ አይወጣም የሚል ነበረ መልሷ። ስለዚህ አሁን አራት መቶ ኪሎ ግራም የበለጸገ ዩራኒየም የት ነው የነበረው? ኢራኖች እስካሁን ድረስ በምን መንገድ ነው የያዙት? ማን ያውቃል ስለሱ። ይሄ ያንተም የአድማጮች ጥያቄ ነው። በጣም የሚገርምህ ይሄ ጥያቄ በዘገባው ላይ ለማለት እንደሞከርኩት የዓለም አቀፉ አቶሚክ ኃይል መቆጣጠሪያ ድርጅት ኃላፊ የራፋኤል ግሮሲም ጥያቄ ነው። እሳቸው ዛሬ ለዚህ ለአቶሚክ ኤነርጂው የቦርድ ገዢዎች ማብራሪያ ሰጡ ነበር ቀርበው እና ሲናገሩ፣ ምናሉ ዳኒ የት ነው ለሚለው ነው ወደኋላ ብንቀይረው ደስ ይለኛል። በኢትዮጵያ ዛሬ ቀኑ 16 ነው፣ በፈረንጅ ዛሬ ቀኑ 23 ነው። እስራኤል ድንገተኛ ጥቃት በኢራን ላይ የሰነዘረችው ደግሞ በ13 ነው። ከ10 ቀን በፊት ማለት ነው። በኢትዮጵያ ደግሞ ምን ማለት ነው? ሰኔ ስድስት ቀን ነው፣ እስራኤል ድንገተኛ ጥቃት ኢራን ላይ የሰነዘረችው እና በርካታ በአጠቃላይ የሀገሪቱን ወታደራዊ ደህንነትና ስለላዊ እንደዚሁም ደግሞ ሳይንሳዊ አንገት ዲካፕቴት ያደረገችው ማለት ነው እኚህ ግሮሲ የአቶሚክ ኤነርጂ ኃላፊው ምንድን ነው የሚሉት እስራኤል ዘመቻ የተነሳው አንበሳ ብላ ከመዝመቷ ሶስት ቀን በፊት አይተነዋል ይላሉ አራት መቶ ኪሎግራም 60 በመቶ የበለፀገውን ዩራኒየም ዘጠኝ አቶሚክ ቦምብ ሊያሰራ የሚችለውን የዩራኒየም ክምችት የኢራንን እስከ ሰኔ ሶስት ቀን በእኛ አቆጣጠር ድረስ እስከዛ ድረስ የት እንደነበር እናውቃለን። ከዛ በኋላ ለመጨረሻ ጊዜ ያየ ነው፣ ሰኔ ሶስት አይተ ነው። ሰኔ ስድስት ቀን ሰማይ ከምድር ተደበላለቀ፣ እስራኤል ዘመተች ከዛ በኋላ ዳንኤል እስካሁን ድረስ ይሄ የአቶሚ የተብላላ ለጦር መሳሪያ አቶሚክ ቦምብ ለመስራት አፋፍ ላይ የደረሰ የበለጸገ ዩራኒየም እምጥ ይግባ ስምጥ አይታወቅም። እና አሉ ሲያስረዱ ለአቶሚክ ኤነርጂ ኃይሉ የቦርድ ገዢዎች ማለት ነው እኔም ስራቸው ስለሆነ ጉዳዩን የጦርነቱ ዕለት ጦርነት የተጀመረ ዕለት ውጭ ጉዳይ ሚኒስትር አባስ አርጋች ጋር ተገናኝቼ በስልክ አነሳውበታል እና መጀመሪያ ይሄን ከማለታቸው በፊት ለቦርድ ኦፍ ጋቨርነርስ ያስረዷቸው ምንድን ነው የአይኢኢኤ የአቶሚክ ኤነርጂ ኃይሉ መርማሪዎች በአስቸኳይ ወደ ኢራን የኒኩሌር ጣቢያዎች ተልከው አጠቃላይ የኢራንን የዩራኒየም ክምችት ክምችት በዋነኛነት ከሁሉም በላይ ደግሞ ይሄን 60 በመቶ የበለፀገ 400 ኪሎ ግራም ዩራኒየም የት እንደደረሰ እንዲጠይቁ ማለት ነው። በአስቸኳይ እንዲገቡ እንዲፈቀድላቸው የሚል ጥያቄ ነው ያቀረቡት። ጦርነቱም በአስቸኳይ እንዲቆምና እነዛ መርማሪዎች ሄደው ይሄ አራት መቶ ኪሎ ግራም የበለፀገ ዩራኒየም የት አለ የሚለውን ጥያቄ መመለስ አለባቸው በማለት አስገንዝበዋል። ቦርድ ኦፍ ጋቨርነርስ እንግዲህ ብዙ ፖለቲክ ያለው ነው። አንተ ጥያቄ ውስጥ ታነሳ፣ መልስልሃለሁ። አጋቺ ጦርነቱ የተጀመረለት አርብ ዕለት ጁን ስድስት ነው፣ በኢትዮጵያ ሰኔ ስድስት ቀን ውጭ ጉዳይ ሚኒስትሩ ማለት ናቸው አባስ አጋቺ ምናሉኝ፣ የኒክሌር መሳሪያዎችንና ቁሳቁሶችን ለመጠበቅ ፕሮቴክት ለማድረግ ከማንኛውም ነገር ከጉዳት ከምን ለመጠበቅ ልዩ እርምጃዎች ይወሰዳሉ ብለው ነበር ሲሉኝ፣ እኔ ደግሞ ወንድሜ አገሮ እነዚህን የኒክሌር ማቴሪያሎች ቁሳቁሶች ወዴት ቦታ እየወሰደቻቸው እንደሆነ በይፋ ሊገልጹልን ያስፈልጋል። አገራችሁ እንደ መንግሥት ይሄ የበለጸገውም ዩራኒየም የት እንዳደረሳችሁት ወደዚህ ነው ያለው እዚህ ጋር አድርገናል ብላችሁ በይፋ ልታስተዋውቁ ይገባል። መርማሪዎች የመጡለትም በቃላችሁ መሰረት የተባለው ቦታ ሄደው ማየትና ማረጋገጥ አለባቸው ብያለው በማለት ነግረዋል። እንግዲህ በለጸገው የኢራን ዩራኒየም ዕምጥ ይግባ ስምጥ አልታወቀም። ዓለም አቀፉ የአቶሚክ ኃይል ኤነርጂ ኃይል ተቋም ይኸው በዚህ መንገድ ጥሪውን አስተጋብቷል። ከዛ በተረፈ የምታነሰው ጥያቄ በዚህ ላይ ከሌለ ወሌላ ቶፒክ እናልፋለን። ዓለም አሁን እዚህ ጋር እንግዲህ እስራኤል ወይም አሜሪካ የኢራን የኒውክሌር ማብለያ ስፍራዎች ላይ ጥቃት ከማድረጋቸው በፊት ይህንን የበለጸገ ዩራኒየም አሽሽተውታል ብሎ ማሰብ ይቻላል እንዴ? መቼም እንግዲህ እነዚህ ሁለት ኃይሎች ቁጥር አንድ በዚህ ጉዳይ ላይ የሚቆነሰሩ ናቸው። በተለይ እስራኤል የሕሊናዬ ፀር ነው ብላ የምታመንና ለአስርተ ዓመታት ስትዘጋጅበት የቆየችው ጉዳይ ነው። ቢያንስ ግን አሁን የምንሰማው ዓለም አቀፉ የአቶሚክ ኤነርጂ ኃይል ባለስልጣን አላወቅኩም፣ ለመጨረሻ ጊዜ እየወሰነ ሶስት ነው። ከዛ በኋላ ኢራኖች የት እንደወሰዱት የማውቀው ነገር የለም ብሏል። ምናልባት ደግሞ ኢራኖች ለዚህ ያላቸውን ምላሽ አላውቅም። ምን አባታችን እናደርግ፣ ፎርዶ ነበረ አቃጠላችሁ፣ ታብራችሁ ወይም ናታንዝ ነበረ ያንን መታችኋል ወይ እስፋን የት እናስቀምጠው ከዛም አልፎ ደግሞ አራካንም እንደዚሁ መታችሁታል ስለዚህ እናንተን ልንጠይቃችሁ የት አደረሳችሁት ብለው ሊሉ ይችላሉ ኢራኖች ምናልባት እስራኤል ወለኔ የት እንዳላካለው እርምጃ ሞስጃለ ልት ትችላለች ወይም ደግሞ በከፍተኛ ቁጣ ይሄ ነገር የት እንደደረሰ ይገለጽልኝ ይታደን ብላ አለም አቀፉ ኤነርጂ ኃይል ላይ ተጽዕኖ ታደርጋለች ብዬ ነው የምገምተው። ዳንኤል ለጊዜው ግን እንግዲህ ዶናልድ ትራምፕም በዋነኛነት ወደ ዲፕሎማሲው ወደ ድርድሩ ተመለሱ ሲሉ ያችን አራት ኩንታል ወይ በኩንታል በዛ መልክ የሚቀመጥ ነገር ሆኖ አይደለም፣ ግን ለጨዋታ ለወሬ እንዲያመች ነው። ወይም የአራት ኩንታል ያል የሚከብደውን የተጠመቀ 60 በመቶ የበለጸገ ዩራኒየም እንዳለ አስበው ነው። እና ዶናልድ ትራምፕም እያሉ ያሉት ቢሁለትን ከመላካችሁ በፊት በሀገራችሁ ምድር ማበልጸግ እንደማችሉ ተቀበሉ። ስለዚህ ይሄኛው ይወድማል። በወደመው ምትክ ወይ እዛው እናንተ ግዛት ውስጥ የመካከለኛው ምስራቅ ሀገሮችና የአሜሪካ ኢንቨስት አድርገው አቶሚክ ኤነርጂ በሚቆጣጠረው መልኩ ዩራኒየም እያቀረባችሁ ለሰላም አገልግሎት በሚበቃ መልኩ እየተጠመቀ ይሰጣችኋል ወይም ደግሞ ከውጭ ዩራኒየሙ ትሰጣላችሁ ዩራኒየሙ ከውጭ በልጽጎ ለሰላማዊ አገልግሎት በሚሆን ደረጃ ይሰጣችኋል እያሉ ነው። እና ይህን ለማድረግ እንግዲህ ሁለቱ ቅድመ ሁኔታዎች፣ አንዱ እንደዚህ የነበሩት ተቋሞች ራሳቸው ኢራን እንድታፈራርሳቸው ታዛቢዎች በተገኙበት፣ ሁለተኛው ደግሞ ይችን ነገር ከእጃቸው ማስወጣት ነበር። ዳንኤል አሁን ይች ነገር ይቺ የበለጸገች ዩራኒየም የስን ያለችው በእውነት አዋዜ ይህንን የዚህን ምላሽ በሰበር ከማንም ቀድሞ ለማሰማት ዝግጁ መሆኑ መግለጽ እፈልጋለሁ፣ ዳንኤል እና እስካሁን የታወቀ ነገር የለም። ኢራንም በዚህ ሁኔታ የአቶሚክ ኤነርጂ ኃይሉን መርማሪዎች ልታስገባ ፍቃደኛ ትሆናለች ብሎ ለማሰቡ ሊያስቸግራል። ዳኒ ምክንያቱም በ25 ዓመት ለመጀመሪያ ጊዜ ዓለም አቀፉ የአቶሚክ ይል ኤነርጂ የተለያዩ መመሪያዎች፣ አሰራሮች በእሷ ላይ የሚያደርጋቸውን ቁጥጥሮች በመጣስ ተወንጃ አድርጎ አቅርቧታል በተባበሩት መንግስታት ድርጅት ጉዳዩ ቀርቦ በብዙ ማዕቀቦች በተጨማሪ ማዕቀቦች ልትቀጣ እንደምትችል በዝግጅት ላይ ያለ ነገር ነው ይህንንም አስመልክታ እወጣለሁ ሁሉ ብላ ዝታለች ከዚህ ከአቶሚክ ኤነርጂ ኃይሉ አባልነት ማለት ነው የኒውክሌር አለመስፋፋትን የሚቆጣጠር አለም አቀፍ ድርጅት ነው አይ ኤ ኢ ኤ ከዚህ እወጣለሁ ማለቷ ምን ማለት መሰለ? ከወጣች አይመለከተውም ሊያስገድዳት አይችልም አባል አደለችማ። ስለዚህ ከዚህ ደግሞ ከወጣች ፕራክቲካሊ በቃ የፈለግኩትን አድርጋለሁ ብላ ስለወጣች ኦልሬዲ ጦርነቱ እየተካሄደ ያለ ነው። በዚህ ላይ ስጋት ያላቸው አሉ። ጦርነቱን ማራዘም ብቻ ነው የሚችሉት። ስለዚህ በጣም የተወሳሰበ ነገር ነው። ግን እቺ 400 ኪሎግራም የምትደርስ ዘጠኝ አቶሚክ ቦምብ ልታሰራ የምትችል የበለጸገች ዩራኒየም የትገባች የሚለው ጥያቄ በዚህ በእንጥልጥል ላይ ይገኛል። ይበንዲ እንዳለ የኢራን ውጭ ጉዳይ ሚኒስትር አባስ አባቺ በሞስኮ በረራቸው ከራሽያ ፕሬዚደንት ቭላዲሚር ፑቲን ጋር ተገናኝተው ተነጋግረዋል። የሚገርምህ ፕሬዚደንቱ ብቻቸውን አልነበሩም። አብረዋቸው ውጭ ጉዳይ ሚኒስትር ሰርጌ ነበሩ። እንደዚሁም በአሜሪካ አምባሳደር የነበሩትና አሁን የቅርብ አማካሪያቸው የሆኑት ባለስልጣንም ተገኝተዋል። በዚህ ውይይት ወቅት ቪላዲሚር ፑቲን የኢራንን ህዝብ ለመርዳት ያው ጥረት እያደረጉ መሆናቸውን ገልጸዋል። ከዛ በፊት ምንድን ያሉት በዚህ ጉዳይ ላይ ይሄንን ውጊያ በተመለከተ የአሜሪካኑን ፕሬዚደንት ዶናልድ ትራምፕ፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ቴንያን፣ የተባበሩት አረብ ኤሚሬት ፕሬዚደንት ሙሐመድ አልናሃሪያን እና የኢራኑን ፕሬዚደንት ራሳድ ማሱድ ፔጀሽኪያንን ማነጋገራቸውን ገልጸዋል። በእርግጥ አሜሪካ ጥቃቱን ካደረሰች በኋላ ግን ከዶናልድ ትራምፕ ጋር ተደዋውለው እንዳልተገናኙ ገልጸዋል። እዚች ላይ ያሏት አንድ ነገር ኢንተረስቲንግ ምንድ ነው፣ አሜሪካ እርምጃውን ልትወስድ የቻለችው በእስራኤል ተተንኩሳ ነው ብለዋል። አለም፣ የመጨረሻ ጥያቄ። አሁን ኢራኖች የኒውክሊር ቦምብን ለመስራት ስንት ፐርሰንት ዩራኒየም ማበልጸግ ይጠበቅባቸዋል? ከእሱ ጋር እያይዘህ ደግሞ ይሄ አሁን የት እንደገባ ያልታወቀው አራት መቶ ኪሎ ግራም የበለጸገ ዩራኒየም እዚህ ቦታ አለ ተብሎ የሚገኝ ከሆነ በድጋሚ እዛ ስፍራ ላይ ጥቃት ከአሜሪካ ወይም ከእስራኤል ሊፈጸምበት ይችላል። ይሄ በጣም አስቸጋሪ ነው። የሚቀመጥበት ቦታ የት ነው እንዴት ነው የሚቀመጠው የሚሉ ዲቴሎች አሉ እና ሴኩሪቲ ዋይዝም አሁን አንደኛ ጦርነት ላይ ነው የምትገኘው ኢራን ይሄ ገና ነው እንግዲህ ወይ ኢራን አሁን በዚህ በጦርነት ውስጥ እያለች የምታሳውቀው ነገር ነው አይደለም ይሄም ሌላ ነገር ነው ግን በጣም እርግጠኛ ሆኜ መናገር የምችለው ያለበትን ቦታ ለጊዜው የምትናገር አይመስለኝም ቢያንስ ይሄ ጦርነት እየተካሄደ እና ይሄ ሌሎች ቅድመ ሁኔታዎችን የሚያስቀድም ጉዳይ ሊሆን ይችላል። ወይም ደግሞ ስለዚህ የጠፋ ዩራኒየም ጉዳይ ከአሜሪካና ከእስራኤል ብንሰባ ደግሞ የበለጠ የተሟላ ያደርገዋል። ምክንያቱም አይናቸው ከዛ ላይ ሊነቀል አይችልም። ይህንን በዚህ በእንጥልጥል እንተዋለን። ሌላው እንደ ለማጠቃለያ ያክል እስራኤል ክፉኛ እየደበደበች መሆኗ ተገልጿል። በቴህራን በተለይ በዋነኛነት በአሁኑ ሰዓት በነገራችን ላይ ድብደባው በአሁኑ ሰዓት ሁሉ እንደቀጠለ ነው። በዋነኛነት የድብደባው ዓላማ የሚሳኤል መተኮሻና ማምረቻዎችን የኢራንን ሚሳኤል የመተኮስና የማምረት አቅም የሚያመነምን የተባለ ሰፊ ጥቃት ነው እየተካሄደ ያለው። በተለይ የእስላማዊ አብዮታዊ ዘብኮሩ የተንሰራፉ የተለያየ ተልእኮና ትስስር ያላቸው ተቋሞች ያለ ከልካይ እየተደበደቡ ነው ዳንኤል። እና ከፍተኛ የፍንዳታ ሁኔታ ነው የሚታየው። ያው ትገምታለህ፣ የሀገሪቱ ባለስልጣን ማለት ነው፣ የአብዮቱ ጠባቂ ማለት ነው። በሁሉም በሳይንስ በቴክኖሎጂ በመሳሪያ የኢራን ጠባቂ፣ ቁጥር አንድ ጠባቂ ኃይል ነው እና የዚህ አጠቃላይ መዋቅሩ ያሉበት መሥሪያ ቤቶቹ እየተደበደቡ መሆናቸውን ብርጋዴር ጄኔራል ኤፊ ዴፍሪን የእስራኤል ጦር ቃል አቀባይ ገልጸዋል። ዳንኤል የቀድሟን ጥያቄ ዳኒ፣ ምናልባት አልመለስኳት ከሆነም ዩራኒየምን በዩራኒየም የጦር መሳሪያ የአቶሚክ ቦምብ ለመስራት ዩራኒየሙ ዘጠና በመቶ መበልጸግ አለበት። ኢራን 400 ኪሎ ግራም በእጇ የያዘችው 60 በመቶ የበለጸገ ነው። ይህንን 60 በመቶ የበለጸገ 90 በመቶ ለማድረግ በማብለያቷ ውስጥ ማለት ነው አሁን እንደፈረሱ ነው የሚታወቀው። ግን አይዶ ታበለ ጎኝ ችል ማበልጸጊያዎች ውስጥ ሌላ ድብቅ ቦታ ከሌላት ማለት ነው ማበልጸጊያዎች ውስጥ ከአንድ ሳምንት በላይ ፈጅባትም ነው ይባላል፣ ስልሳ በመቶ የሆነውን ወደ ዘጠና በመቶ ለማበልጸግ ማለት ነው። ከዛ በኋላ አክቹዋሊ የሆነ የቦምብ መስራት ሂደት ነው የምታደረገው። ስለዚህ በጥቂት ሳምንታት ውስጥ ወይም ወራት ውስጥ ራሷ የሰራችው አቶሚክ ቦምቦች ይኖሯታል። ከዛ በኋላ የሚቀጥለው ደግሞ እነዚህ የተሰሩ አቶሚክ ቦምቦችን የሚሳኤል ጫፍ ላይ ገጥመ በሚሳኤል ለመተኮስ ሚሳኤል ጫፍ ላይ ገጥመ ለመተኮስ አረር የምንለው ማለት ወርሄድ አታረጋቸዋል ማለት ነው። ሚሳኤሉ ላይ የሚገጠም እሱ ደግሞ ራሱን የቻለ ሜካኒካል ሂደት አለው። እሱን ለመስራት እስከ አንድ ዓመት ሊፈጅባት ይችላል ነው ያለው ግምት። ቦምቡን ለመስራት ግን የአንድ የሁለት የሶስት ጥቂት ሳምንት ነው በማለት ነው ኤክስፐርቶች የሚናገሩት። እና የዚህ ሁሉ ግን ወሳኝና ቁልፍ የሆነ ጉዳይ ይሄ 400 ኪሎ ግራሙ 60 በመቶ የበለፀገ ዩራኒየም ነው፣ የት አለ? አለም ለትንታኔው በጣም አመሰግናለሁ። መልካም ጊዜ ሆነለ። መልካም ጊዜ እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሀል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞውን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል።